ሆነች ነው። መልስ መልስ ነው። ተረጋጋም ጀመረ። አንቺ ሰው ይጨነቃል ያስባላት። ይሄ ብሩኬ በቃ ፋሲል ይዞኝ ነበር ትናንትና ለዛ ስልኬን ቀምቶኝ ነበረ። አስገድዶ ወስዶ በር ዘግቶብኝ ነበረ። ቤት ቤት ታስሪ እንትን እላለሁ። ታዲያ ምንም እንድታደርግ አይደለም ልነግርህ ማለት ነው። አንድም የጻፍካቸው ቴክስቶች በጣም ነው። እኔ ስልኬን ቀምቶኝ ስለነበር ነው። ፋሲል ቤት ጭራሽ እራሱ በጣም በጣም ነው የምታናድጁ። እሺ የነገርኩሽ ነው ያገባውት። እኔ ሰላም አላገኝም የሆነ ነገር ቢፈጠር አላልኩሽም። እሱ እሱ እንዳላገኘው ሌላ መሳ መሰማው ጉዳለ ምን ልታደርግ ነው? እሺ ሌላ ማላውቀው ነገር አለ? ምንድነው? ሌላ ማላውቀው እንዳታገኙ አስሬ የምትይኝ ሌላ የማታውቀው እና፣ ታዲያ ረፊያ እኔ እኮ የራሴን ህይወት መኖር አላቃተኝም። ታውቂያለሽ? እኔ አንቺ ስለምወድሽ ነው፣ ይግባሽ። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴ እናችሁ ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትናንት ጠፍቼ ነበረ። ይቅርታ እንግዲህ ስጠፋ በምክንያት ነው። እኔ ቃል ገብቼ እላችኋለሁ ከዚህ በፊት በአዲሱ ዓመት አንድም ቀን ቪዲዮ ሳላጓድል በየቀኑ ለመምጣት እንሞክራለን ብለን እኔናም ብሩኬ ቃል ገብተንላችሁ ነበር። ግን ይሄ ዓመት እንደዛ አልሆነልንም። እንዳሰብነው አልሆነልንም። እንዳቀድነው አልሆነልንም። እንደ ቅዳችን እንደ ሀሳባችን እንደ ፍላጎታችን እየመጣን አይደለም። ያው እየቀረንባችሁ እያስደበርናችሁ እንደሆነ እያስጨነቅናችሁ እንደሆነ አስባለሁኝ፣ ግን ምንም ማድረግ አልችልም። በጣም ይቅርታ፣ ለእሱ እንዳሰብነው ስላልመጣን ያው ሁሉም ነገር የሚሆነው ፈጣሪ ሲል ብቻ ስለሆነ ማለት ነውና፣ ዛሬ የመጣሁት ብሩኬን አስጨንቄያለሁ። አንድም አልተደዋወልንም ነበረ ስልክም አላነሳውለትም ቴክስትም አልመለስኩለትም ስልክም ያልመለስኩለት ሲደውል ቴክስትም ያልመለስኩለት ስልኬን ያው ፋሲል ወስዶብኝ ነበረ። ስልኬን ብቻ ሳይሆን እኔንም አስገድዶ ወስዶኝ በር ዘግቶብኝ ነበረ። ያለኔ መኖራችን ከኔ ውጪ ከሱ ጋር መኖራችን እያለኝ ስለነበረ በዛ ምክንያት ነውና እኔንም ወስዶ ስልኬንም ቀምቶኝ ስልክ እንዳላነሳ ቴክስት እንዳልመልስ አድርጎኝ ስለነበረ ለዛ ነው የጠፋውትና፣ በጣም ስልኬን ከሰጠኝ በኋላ ሳየው ብሩኬ በጣም ብዙ ቴክስት ጽፎ ነበር ደውሎ ነበር ምናምንና፣ እሱን እንዳየው ደውዬለታለሁ። ይመጣል፤ አሁን የተፈጠረውን ነገር በሙሉ ነግረዋለሁኝ። የመሰለው አውቄን፣ የመሰለው ያላነሳውለት ቴክስት ያልመለስኩት ምናምን አውቄን የመሰለውና፣ እሱን ላስረዳው ነው የመጣውት ዛሬ። አውቄ እንዳልሆነ ያው ፋሲል ይዞኝ እንደነበረ ስልኬንም ወስዶብኝ እንደነበረ እሱን ነግረዋለሁኝ። ማለት ሁሉም ነገር በግዴታ አይሆንም። በቃ እኔ ዛሬ የመጣሁት አንድም በዚህ ቪዲዮ ፋሲል ይሄን ቪዲዮ ስታየው ተስፋ እንድትቆርጥ ነው። በቃ እኔ ለአንተ የተፈጠርኩ ሰው አይደለሁም። ስለዚህ በቃ ተወኝ እና አውቃለሁ፣ ከዚህም በላይ የማድረግ አቅም ሊኖርህ ይችላል። እሱን እኔ አላቅም። ብዙ ፎክረሃል፣ ብዙ ብለሃል። ከዚህ በላይ ብዙ ነገር ማድረግ ልትችል ትችላለህ፣ ግን በቃ ፍቅር በግዴታ አይሆንም። በቃ እንድትረዳኝ ይፈልጋለሁ። አስገድደኸኝ ዛሬ አብሬክ ብሆን ነገ ደስተኛ የሆነ ህይወት ልትኖር አትችልም። እኔ ደስተኛ ላደርግህ አልችልም፣ ምክንያቱም በግዴታ የተገነባ ፍቅር ምንም ሊሆን አይችልም። እና እባክህን በቃ እባክህን እኔንም ብሩኬንም በመሃል አትጉዳን። በቃ እኔ ጃኔም እንደምልህ አላቅም። ከዚህ በላይ ብሩኬ ደግሞ እኔ በቃ ወድጄ ያደረኩት ነገር አይደለም። አንዳንዴ አንዴ ሳታስቡት ለሰው ሞራል ብላችሁ ለሰው ፍላጎት ብላችሁ ማይሆን ነገር ውስጥ ትገባላችሁና አላቅም። እንደዚህ አይነት ነገር ውስጥ ባልገባ ደስ ይለኝ ነበረ። ግን በማወቅም ይሁን ባለማወቅ አንዳንዴ ማይሆን ነገር ውስጥ ትገባላችሁ። ሲቀጥል ደግሞ እንደዚህ አይነት መዘዝ ይዞ ይመጣል ብላችሁ አታስቡምና እኔን እኔ እንጃ በምን አይነት ህሳቤ እንደምታስቡኝ አላቅም። በጣም ለእኔ ያላችሁ አመለካከት ሊወርድ እንደሚችል አውቃለሁ። የማወራበት አወራር እራሱ ሊደብራችሁ ይችላል። ግን በቃ ምንም ማድረግ አልችልም። በቃ እንደ ማንኛውም ሰው ስህተት ሰራው። እሱ ስህተት ደግሞ ይሄው ብሩኬንም እኔንም ሁለታችንም እየጎዳን ነው። እሱ ብቻ ሳይሆን ፋሲልም ሜቢ ስለተጎዳ ሊሆን ይችላል፣ እንደዚህ አይነት ነገር እያደረገ ያለው ግን ምንም ሊረዳኝ ስላልቻለ ነው እኔ በፋሲል የተናደድኩት እና ብሩኬ ይቅርታ ጠይቁ ምናምን እያለ ነበረ። በቃ ማለት ከህይወት የሚበልጥ ነገር የለም እና ይቅርታ የሚያስፈልግ ከሆነ በዚህ ቪዲዮ ይቅርታ ጠይቀሃለሁ፣ ግን እኔን እንድትተወኝ በቃ እየጠየቅኩ ነው። እባክህን ማለት በቃ ይቅርታ ከሆነ የምትፈልገው በቃ ይቅርታ በቃ እኔን እና ብሩኪን ግን እባክህን ተወን በቃ እኔ እንጃ በሰዓቱ የተሰማኝ ትናንት እንደዛ ቀንም ሙሉ ስልኬንም ወስዶብኝ እኔንም አስገድዶ ወስዶ ምናምን በር ሲዘጋብኝ በቃ አለ አይደል። ይቅርታ ከሆነ ይቅርታ ብየዋለሁኝ፣ ግን በቪዲዮ ይቅርታ ጠይቀዋለሁ። ምክንያቱም የሱንም ህይወት አበላሽቻለው፣ ማይሆን ተስፋ ሰጥቼዋለሁ። ሲጀመርም በቃ ፊት መስጠትም አልነበረብኝም ግን ፍቅር ለካ የሆን አላ እየቆየው ሲሄድ ወዱ አለው እየቆየው ሲሄድ አፈቅረው አለው ብላችሁ የምትገቡበት ሳይሆን ስትወዱት ስታፈቅሩት ለዛ ሰው የሚሰጥ ነገር ነው። ምንም ነገር ማለት ነው። እና ልብም ሀሳብም ሁሉም ነገር የሚሰጠው በቃ ስትወዱት ነው ያን ሰው ስታፈቅሩት ነው እንጂ ገና ወደፊት ወዱ አለው አፈቅረው አለው ብላችሁ ማይሆን ቃል ቃል ኪዳን ውስጥ መግባት የለባችሁም። እና ከኔ ህይወት ይሄን እንድትማሩ ፈልጋለሁ። ብቻ ግን እኔ ምን እንደምላችሁ አላውቅም። ብሩኬ በጣም ተቀይሞኛል። ስልክ ያላነሳሁት አውቄ ነው የመሰለው። ቴክስት ያልመለስኩት እንደዛው አውቄ ነው የመሰለው። ባለፈው እንዳያችሁት ተጋጅተንም ስለነበር ይቅርታ ጠይቂው ምናምን ነገር ብሎኝ ይቅርታ አልጠይቅም ብዬ ባለፈው ተጋጅተን ስለነበረ ከብሩኬ ጋር የመሰለው በቃ ከፋሲል ጋር እኔ በቃ እሱን ትቼ ምናምን ከፋሲል ጋር እየተዝናናው ከፋሲል ጋር የሆነ ደስ የሚል ህይወት እያሳለፍኩን የመሰለው ስጠፋ ትናንትና ማለት ነው። እና ቴክስት የጻፈልኝ እንደዛ ብሎ ነው፣ መልካም ህይወት ምናምን በቃ ያልጻፈው ቴክስት የለም። እና ምንም ማድረግ አልችልም። እና ይህንን ላስረዳው ነው ዛሬ የመጣሁት። ስልኬን ወስዶብኝ ስለነበር ነው ስልክ ሲደውል ያላነሳሁት፣ እሱን እነግረዋለሁ። ፋሲልንም ይቅርታ ለመጠየቅ ነው የመጣሁት። ምክንያቱም ከዚህ በኋላ እንደዚህ አይነት ነገር እንዲደገምብኝ አልፈልግም። በተቻለኝ አቅም በየቀኑ ወደ እናንተ ሰላማዊ ቪዲዮ ይዤ ለመምጣት ሞክራለሁ። ብቻ አላቅም እና ይሄን ቪዲዮ ስታየው ፋሲል እባክህን በቃ ከሁለታችን ህይወት በቃ አራቅና የራስህን ህይወት ኑር በቃ ፍቅር በግዴታ አይሆንም እባክህን በቃ እኔ አልችልም ያንተ መሆን አልችልም ብሩኬ ደግሞ ተረዳኝ በቃ ሳልፈልግ ነው እንደዚህ አይነት ነገር ውስጥ የገባሁት ብቻ ዋናው ነው ከጥፋቴ መማሬ ነው ከስህተቴ መማሬ ነው እዛ ነገር ላይ ብሆን ነበረ። ብሩኬ ልትናደድብኝ ልታዝንብኝ የሚገባው። ግን በቃ እኔ አሁን የማልፈልገውን ነገር እንዳደርግ አትገፋፋኝ። ብቻ እስኪ ቤተሰቦች እና የመጣሁት ይሄንን ለማውራት ነው። እስኪ እስኪመጣ እንጠብቀውና ቢረዳኝ ደስ ይለኛል። እኔ ብሩኬን በምንም ሁኔታ ውስጥ ማጣት አልፈልግም። በምንም ማለት ነው። እና ቢረዳኝ ደስ ይለኛል። እኔንጃ ትናንት ስጠፋ አስቡት። እንደዛ ካሰበ ነገ ደግሞ የሆነ ነገር ገጥሞኝ የሆነ ነገር ብጠፋ ምናምን በቃ ሀይሚ እንደዚህ ነች። እኔንጃ ለእኔ ያለውን እመኔታ ራሱ ያጣ ነው የመሰለኝ። ከዚህ በኋላ እንዴት እንደሚያምነኝ ራሱ አላውቅም። ሲጀመርም እንዲያምነኝም አልጠብቅም እኔ ማነኝና። ግን ቢያንስ አላ እሱ ለእኔ ያለው ቦታ እንዲቀንስ አልፈልግም። ባያምነኝ ቢጠራጠረኝ ራሱ እኔ እንጃ እንደ ድሮ እንዲወደኝ እንዲያከብረኝ ይፈልጋለሁና ብቻ ከዚህ በላይ ባላውራባችሁ ደስ ይለኛል። እስኪ ብሩኬ እስኪ መጣን ጠብቀውና ያለውን ነገር እንነግረዋለን። ከተረዳ ይረዳኛል፣ ካልሆነ እኔ ምንም አልልም። ከሁለቱም ሕይወት ወጣለሁ ከዛ ተመልሼ ወደ ቪዲዮ አልመጣም። ምክንያቱም እኔ ከብሩኬ ውጪ ከማንም ጋር መምጣት አልፈልግም ወደ ቪዲዮ ራሱ እንዳልኳችሁ ነው ከቪዲዮ ጀርባ ሌላ ሕይወት ይ ብሩኬ ይሄን ስላወቀ ሲናደድብኝ ምናምን ከሌላ ሰው ጋር ቪዲዮ መስራት ስላለብኝ ብቻ ከሌላ ሰው ጋር መምጣት ስለማልፈልግ እኔ እንጃ ዛሬ የመጨረሻ ይም ሊሆን ይችላል። ብቻ የብሩክ ምላሽ መልካም እንዲሆን ምኞቴ ነው። ካልሆነም እንግዲህ ይሄ መጨረሻ ይሆናል ማለት ነውና ውድ ቤተሰቦች እስኪ አብሯችሁ ይሁኑ። ሳይመሽ ድነቃ ደጋግማ ጠየቀች። እኔ መንቃት ሳስ

ምን ሆነሽ ነው? መልስ መልስ፣ ነው እንፈልገው። እኔ እኮ ልነግርህ ነው የመጣሁት። ተረጋጋ፣ መጀመሪያ ጀመረ። አንቺ ሰው ይጨነቃል ያስባላት እኮ። በቃ አንዴ ላስረዳ፣ ተረጋጋ። ምንድን ነው ያው ሁሉ ቴክስት ጽፌ ያው ሁሉ ደውዬ እኮ። መጀመሪያ ላስረዳ፣ ተረጋጋ። ጀመረ እንደዚህ እንደምትናገር ግጭ ነው ብሩኬ። በቃ ፋሲል ይዞኝ ነበር ትናንትና፣ ለዛ ነው ምን ማለት ነው። ይሄን ልነግርህ ነው የመጣሁት ስልኪን ቀምቶ የነበረ አስገድዶ ወስዶ በር ዘግቶብኝ ነበረ። ከኔ ጋር ካልሆንሽ በሚል ማለት ነው ፋሲል ኢናል ተናንቀናል። እሺ ምንም አልሆንሽም? ምንም አላረገሽም? ምንም አልሆንኩኝም፣ ምንም አላረገኝም። ግን ለምን ወጣሽ ደግሞ ነበረ። ቤት አስገብቼሻ ምንድን ነው እንተያያለን። እኔ ምንም እንድታደርግ አይደለም ልነግርህ የመጣሁት ማለት ነው። አንድም የጻፍካቸው ቴክስቶች በጣም ነው ራስ የሚያሳምኑ። እኔ ያላነሳውት ስልኬን ቀምቶኝ ስለነበር ነው። እንዴት እሱ ወንድ ልጅ? አረ እንዴ! ምንም አልሆንኩም። ሽማግለ ምንም አልሆንኩም። ምንም እንዳትዋሽኝ። ምንም፣ አዎ፣ ምንም አልሆንኩኝም። እኔ ግን በቃ በሰዓቱ ስልኬን ወስዶብኝ ስለነበረ ለዛ ነው። ስትደውልም ያላነሳውት ያልመለስኩት ለዛ ነው ጀመር ስልኬ እኔ ጋር አልነበረም። በጣም ተናንቀናል፣ እስካሁን እኔ የምሬን ነው የምልሽ። ሰነሰራኝ ዛሬ የመጣሁት አንድም የጻፍከው ቴክስት የሆነ እኔ ከእሱ ጋር የሆነ ሆኜ ምናምን ነው የመሰለህ። እና ምን ብየው እንዳስፈልገሽ ነው። አንድም ይቅርታ ጠይቅ እያልከኝ ነበር። እኔ ዛሬ የመጣሁት ይቅርታ አልጠይቀው ነው በቪዲዮ ምክንያቱም ከዚህ በኋላ ድጋሚ እንደዛ እንዲያደርግ አልፈልግም። እሱ እንትያ እያለ ነው ይቅርታ ስላልጠየቁት ነው። ነበር ጥፋተኛ ነሽ ብዬሽ ነበር። አይሚ አይደል እኮ ጥፋተኛ ነኝ። ግን ደሞ ይቅርታ ጠይቄው ስለነበር ነው። ከዚህ በፊት እንደ አዲስ ፋይል የሆነ ያለፈ ፋይል ቆስቁሶ እንደገና እንትን ማለቱ አስፈላጊ ስላልሆነ ነው። በይቅርታ የተዘጋ ነገር ነው አይደል። እሱ ድጋሚ መቶ እንትን ያለው ለዛ ነው። ይቅርታ አልጠይቅም ያልኩት። ምንድነው ያለሽ? ምንም በቃ፣ የኔ ካልሆንሽ ነው የሚለው እሱ። ሄደ እሱ ቤት ፋሲል ቤት ጨረሽ? አዎ ቋንቻ ምን ምን ይሁን ብለሽ ነው ቆይ ከቤት የወጣሽ? የሆነ ነገር ቢፈጠር፣ እኔ እንደዚህ በጣም ነው ድክም ያለኝ። እኔ ባልና እኔ ባልና ነገር እኮ በቃ እኔ አጋጣሚ ወጣውኛ አንቺ ራሱ በጣም በጣም ነው ተናደጁ። እሺ፣ እየነገርኩሽ ነው የገባሁት። እኔ ሰላም አላገኝም የሆነ ነገር ቢፈጠር አላልኩሽም። እንዴት ነው አዳሪ እንዴት ነው የንኩት? እኔ ልክ ነህ እኮ ልክ ነህ ግን እኔ እንደዚህ ያደርጋል ብዬ አላሰብኩም ነበረ። ሲጀመርም እኮ ምንም አላደረገም። ግን በቃ በሰዓቱ የኔ ካሉንሽ ነው ያለኛለሁ። እኔ ለማሳመን ነው እንደዛ ያደረገው። ግን ደግሞ ፍቅር በግዴታ ሊሆን አይችልም። እኔ አሁንም እየነገርኩት ነበር በቪዲዮ በአካል ነግሬዋለሁ፣ በቪዲዮ ወጡ እንዳሆነውን እያሁ እኔ አገኘዋለሁ። አያገባሽም። ስለዚህ እኔ ከእሱ ጋር እንድትጣላ አልፈልግም፣ ከማንም ጋር እንድትጋጭ አልፈልግም። አገኘዋለሁ። ብሩ ኬባክን አገኘ ዋለሁ አማርኛ ነው። እሱ ልህ ውስጥ እየገባ ነው። ምን ሊያደርግ እንደሚችል አላውቅም። እኔ ልህ ውስጥ ስገባ እንትያያለን እኔና እሱ እኮ በራሴ ስህተት የፈጠርኩት ነዋ

ምንድን ነው የምትወስነው? ከዚህ በኋላ ከቤት እንዳትወጪ። የራሴን ውሳኔ ልጆች ናቸው ማለት ከቤት እንዳትወጪ። አማርኛ እኮ ነው። እንዴት ነው ቤት የምትቀመጠው? ከቤት እንዳትወጪ። በቃ የምትፈልጊውን ነገር እኔ ያመጣልሻለሁ እኮ። እሺ አልወጣም፣ ግን አንቺ ከእሱ ጋር እንድትጋጪ አልፈልግም። እሱን አያገባሽም፣ ተይው አያገባሽም። ይዞሽ የነበረ ልጅ እኮ ነው። ምን እንድለው ነው የምጠብቂው? አናታችን ላይ እስኪወጣ አልጠብቀው? እንደ ደፍራን እንድናደርግ እሱን እንትያያለና ምን አገባሽ ብሩኪ እባክህ እኔ ማውራውን አወራዋለሁ። እንደሰ ማውራውን ያለበት ሀገር ምን እንደዛ ነው። ብሩኪ ላንተ መናገር አልነበረብኝም ነገር ተፈጥሮ። ምን እንድል ነው የምጠብቂው? አንቺ እራሱ ጤነኛ ነሽ? አው በጣም ጤነኛ ነኝ አይ ጤነኛ ከሰው ጋር እንድትጋጭ አልፈልግም እሱ ለእኔ ተይ እኔ ነኝ አይደል አያገባሽም በቃ እሺ ልበል ስለኔ አያገባሽ እንዴ ራሴ ባመጣው ጣጣ እንዴት ነው አያገባሽ የምትለኝ እኔ ነኝ እንኳን ያመጣው ይሄንን ጣጣ አይደል እንዴ ሶሱ ደግሞ እኔ እንደፈረኝ ገብቶሻላ ተናንቆኝ ሰራላ አይደል የሆነ ነገር ሆነሽ ምን እንዳደረግን በምትጠብቂው እ መልሽልኝ የማረግ አቅም የለውም። ሲጀመር ስለ ሌላ ነገር ሊያደርግ አይችልም። ለምን ያለበት ሀገር ነው እኮ ካለ ተኛ እኮ ካለ ዝም ብለሽኛ ነው። ወይኔ ጉዳይ እሱ እንዳላገኘው ሌላ መሳማ ጉዳይ አለ። ምን ልታደርግ ነው? እሺ ሌላ ማላውቀው ነገር አለ። ታዲያ ረፊያ ምንም ግልጽ ነው እኮ እንደዚህ አድርጎ እንደዚህ ቀን ሙሉ አፍኖሽ አሰቃይቶሽ ታዲያ ምንድነው? እንዴ እንዳታገኘው ምን አመቲ ቆሜ እንዳይሆን፣ አይን አይኑ እኮ በቃ ምናልባት ስለተጎዳ ሊሆን ይችላል፣ እንደዛ ያደረገው። አይ ምን እኮ መጀመሪያም ነግሬሻለሁ። ለምንድን ነው የሚጥበው? ማሰሚው ጥፋተኛ ነሽ፣ ይቅርታ ጠይቂው አላልኩሽም? ብለኛል በቃ ካልኩሽ ተውቆ እንትን ማለት ነው እኮ። ታዲያ ይቅርታ ስላልጠየቅኩት እንደዚህ ለውስጥ የሚገባ መሰለኝ። እንዴ ትልት እኮ በቃ ይቅርታ የሚያስደስተው ከሆነ ይኸው ይቅርታ ጠይቂዋለሁ። በቪዲዮ እኔ እሱ ጉዳይ አስጠኝ ነው። እኔ በቴክስት ግድ አይሰጠኝም። ለአንዴና ለመጨረሻ ጊዜ መፋታት አለብን። ይህንን ነገር እኮ ነሽ ነገርኩት ነገርኩት እኮ የራሴን ሕይወት መኖር አላቃተኝም። ታውቂያለሽ አውቃለሁ። እኔ አንቺ ስለምወድሽ ነው። ይግባሽ እኮ ነገር እዚህ ነገር ስትገቢ እኮ ቀድመሽ ማሰብ ነበረብሽ። ብሩኬ በእናትህ እኔ አሁን ያለፈውን ነገር ማሰብ አልፈልግም። በእናትህ ኧረ ማሰብ አልፈልግም። እንዴ ከቤታችሁ ትያባልሽ? ምን እንዴት እንዴት ነው የሚያረግሽ? ባልና ገርሽ እኮ እሺ። እኔ ምንም አያናድደኝም። እሺ ታዲያ ነው ገምቼ ቤት ግቢ አላልኩም ብለሃል። እሺ ቅልቅል ቅልቅል፣ ምንድን ነው የሚያረግሽ እኮ። በቃ ከዚህ በኋላ አርፌ እቀመጣለሁ። ከዚህ በኋላ አርፌ እቀመጣለሁ። ብሩኬ አንተ ብቻ ምንም ማታር፣ ከእሱ ጋር እንዳትጣላ፣ ጸብ ውስጥ እንዳትገባ

ውስጥ ምን አገባኝ። አንድ ሚሊዮን ነው ምን ያደረገው ነገር ምን ድግስ የደገሰ መሰለሽ? እንዴ እኔ እኮ ያደረገው ነገር ጥሩ ነው ብዬ አይደለም። ከዚህ በኋላ ግን እኔ አማርኛ ነው። ቤት ቁጭ ብለሽ፣ አንተ ብቻ ከሱ ጋር ትጣላ። እኔ ችግር የለውም ወይኔ ጉዴ! ብሩክ የሆነ ነገር እንድትሆን አልፈልግም። አሰማም እንዴ ምን ምን? እና ያንን ጊዜ ካልተወጣው ምንድን ነው? እኔ አንተን ብዬ አይደል እንዴ መጣውትኝ? እሺ፣ እኮ በቃ የተፈጠረው ነገር ተው። ወርሰውና ደስተኛ ነው በቃ ተው። ብሩኬኒ እኮ አሁን የመጣሁት ከአንተ ጋር ደስተኛ ለመሆን ነው። ከአንተ ጋር ለመሳቀል ነው። አይደለም ማን አልችልማ እሚ እኔም እኮ ተበዳይ ነኝ እንደሆነቱ ልናገር እና ታዲያ ሂጂ ነው እንደ የምትለኝ እ ይሻላል እንደዛ ይሻላል። አሁን ሂጂ ብዬሽ ብቻሽን ነው የምትሄጂው። አላውቅም ምንድን ነው የምቀበጣት ሰላማዊ መሆን አንችልም። አልችልም እኔ አሁን አልችልም። እኔ አሁን አልችልም። እንደዚህ ሆኖ እኔ ምን ምን እያሰብኩ ነበርኩ እኮ። እሺ እኔ እንደ እንደሄድ ነው የምትፈልገው? አፍሽን ዝጊ እሺ፣ አፍሽን ዝጊ፣ ሂጂ፣ አያገባሽም፣ ምናምን። እሱ ስለሱ አያገባሽ። ልክ ነህ እኮ ማለት ላደረግኩት ነገር፣ እኔ ለፈጠርኩብህ ነገር፣ በእርግጥ እነዚህ ሁሉ ሲያንሱኝ ነው። ልክ ነህ እኮ፣ አንተ ምንም አልተሳሳትም። ምን ተፈጠረው? እኔ ምን አደረግኩሽ? ብሩክ ምክንያት ነው ስለማን ነው ያገባሽ? የሚያሳመምከኝ ነው። ስለማን ነው ያገባሽ? መልኩሽ ስለ ፋሲል እና ምን አገባሽ? ያገባሽ አይደል? እኔ ነኝ ያመጣሁት ካገባሽ። እኔ አንቺን ብዬ እኮ ነው ስለ አንቺ ያገባኛል ብዬ ነው አይደል? እሱ ላይ እንደዛ መሆኑ ያገባኛል ካል ከፈለግሽ፣ እኔ እናሱ እንተያያለን እሱን ተናግሬ፣ ለምን ተናገርከው ምናምን ትይኛለሽ። እንደ እኔ ለምን ተናገርከው አይደለም ያልኩህ።